በአማራ ክልል ባገው ብሔረሰብ ዞኖች ህዝብ ላይ ከ2016 የባሰ ግድያ፣ የንብረት ዘረፋና ውድመት በየትኛውም ጊዜ ሊፈጸም እንደሚችል ተገለጸም የምታደምጡት ይሆናል። ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተሰማ። በአማራ ክልል ሁለት ሰዎች ላይ የፈንጣጣ ቫይረስ መገኘቱ ተገለጸም በዝርዝር የምንመለከተው ይሆናል። ትራምፕ በአምስት ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፈቃድ የሚሰጠውን ጎልደን ካርድን አስጀመሩ። ወደ ባሕር ማዶ ተሻግረን የምንቃኘው ይሆናል። ክብራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ይሁንላችሁ። በአማራ ክልል በአገው ብሔረሰብ ዞኖች ህዝብ ላይ ከ2016 ዓ ም የባሰ ግድያ የንብረት ዘረፋና ውድመት በየትኛውም ጊዜ ሊፈጸም እንደሚችል ተገለጸም። በአማራ ክልል ባገው ብሔረሰብ ዞኖች ውስጥ በሚኖር ህዝብ ላይ ከ2016 ዓ ም የባሰ ግድያ የንብረት ዘረፋና ውድመት በየትኛውም ጊዜ ለመፈጸም የተዘጋጀ ኃይል መኖሩን የገለጸው የአንድ ያገው ሚዲያ ምንጫችን እንኳንስ የታጠቀ ኃይል ይቅርና ግለሰብም የትኛውንም ድርጊት ሊፈጽም እንደሚችል ከፍተኛ ስጋት እንዳላቸው ያገው ዞኖች ውስጥ የሚኖሩ ነዋሪዎች የተናገሩ ሲሆን የዞኑ አመራሮች ለህዝቡ የማያስቡ ከመሆኑም በላይ ከዚህ በፊት የነበሩ አመራሮች በከፍተኛ ጥረት ወደ አዊ ዞን እንዲገባ የተደረገው የሀገር መከላከያ ሰራዊትም በአዊ ብሔረሰብ ዞን አመራር ጥያቄ ካየሁ ጓጉሳ ወረዳ እንዲወጣ ተደርጓል ሲሉ የአገው ሚዲያ ታማኝ ምንጮች ገልጸው የብሔረሰብ ዞኑ ምንም አይነት ጽንፈኛ ኃይልን ለመከላከል ዝግጅት እንደሌለው ማረጋግጠዋል። በዚህም መሰረት የብሔረሰብ ዞኑ አመራሮች ከመንግስት አመራርነት ወደ ሌላ ቡድን አመራርነት የተቀየሩ በሚመስል መልኩ አዊ ዞንን በንጹሕ ልባቸው የሚጠብቁት ጠንካራ ሚሊሻ አባላት እንዴት እንደሆነ በማይታወቅ ሁኔታ ከጀርባቸው እየተመቱ ይገኛል ያሉት እነዚህ የአገው ሚዲያ ምንጫችን ሰኔ 3 ቀን 2017 ዓ ም ሰዓት ማዳንጌ አካባቢ አንድ ጠንካራ የሚሊሽ አመራር መስዋዕቱንና አስክሬኑን ዲንካር አካባቢ ለሚገኙ ቤተሰቦች መሰጠቱን የዲንካር አካባቢ ነዋሪዎች ተናግረዋል። ከዚህ በፊትም ባየህ ጓጉሳ ወረዳ ጠንካራ ታጋይ ከጀርባው መመታቱም አይዘነጋም። በመሆኑም ማህበረሰቡ በዞኑና በክልሉ መንግስት ላይ እምነት ስለሌለው የፌዴራሉ መንግስት ጣልቃ እንዲገባ እንፈልጋለን ሲሉ በአጽንኦት ያሳሰቡት እነዚህ የመረጃ ምንጫችን አሁን ያለው ሁኔታ አደገኛ ነው ሲሉ ማጽንኦት ሰጥተዋል። በዚህ ሳምንት በሁሉም አቅጣጫ በዞኑ ህዝብ ላይ ውጊያ መከፈቱን የገለጹት ምንጮቻችን ሰላም በሆኑ ወረዳዎች ደግሞ ሌላ ግጭትን ለመፍጠር የመንግስት አመራር ጭምር መተከል ዞንን የአዊ ዞን አካል በማድረግ መግለጫ በመስጠት ቅስቀሳ እያደረገ መሆኑንም ገልጸዋል። በዞናችን ውስጥ ያገኑ ህዝብ ለማጥፋትና ለመጨፍጨፍ የሚንቀሳቀስ የመንግስት አካል መኖሩን የገለጸው የመረጃ ምንጫችን የሚፈጸመው ግፍና በደል ሁሉ አልበቃ ሲላቸው ከሞቀ ቤታቸው ህዝባችንን እያወጣ እየጨፈጨፈ ይገኛልም ብለዋል። ባለፈው አንድ ዓመት ውስጥ ባገው ዞኖች ውስጥ እናንተ የሸንጎ ቤተሰቦች ናቸው፣ የመንግሥት መረጃና ደጋፊ ናችሁ በማለት ጽንፈኛው ቡድን እንዲሁም የዞኑ አመራር ከሞቀ ቤታቸው እያወጣ አገው የሆነውን ሁሉ የዳቦ ስም በመስጠት በጅምላ እየረሸነ ይገኛል። የአገው ህዝብ መሄጃ የሌለው መንገዶች ሁሉ የተዘጉበት በሕገ መንግሥት ተከልክሎ እንደ ሰው ሳይቆጠር በሄደበት ሁሉ እንደ በግ እየታረደ በመሆኑ ክልል ተብሎ በተሰጠው ቤቱን ዘግቶ መኖር ቢሞክርም ከቤቱና ከእርሻ ቦታው እንዲሁም ከእምነት ማምለኪያ ቦታው በግፍ እየተጨፈጨፈ ነው ሲሉ ያገው ሚዲያ ታማኝ ምንጮች አብራርተዋል። ይህን ሁሉ ባገው ህዝብ ላይ የሚፈጸመውን ግፍ ማስቆም የሚቻለው የዞኑን አምባገነናዊ አመራር በጋራ አምርሮ በመዋጋት ነው ያሉት እነዚህ የመረጃ ምንጮቻችን፣ ይህም ያገው ህዝብ ጠላት ብቻ ሳይሆን የመላው ኢትዮጵያውያን ስለሆነ የሚፈጸመውን ግፍና በደል የሚመለከተው አካል እንዲያስቆምልን ጥሪ እናስተላልፋለን ብለዋል። ባለፈው ዓመት ባገው ህዝብ ላይ በዞኑ አመራር ደክመታ አንበላ ከተማ ሙሉ በሙሉ ወድሟል። ሁሉም የከተማ ቤቶች ወድመዋል። የከተማው ህዝብ ሙሉ በሙሉ ተፈናቅሏል። ይህንንም በፎቶና በቪዲዮ ከቦታው ሆነው ያስተላለፉ ተቆርቋሪዎች ተገድለዋል፣ አብዛኞቹ ተሰደዋል፣ እንዲሁም ያለ ፍትህ አስረው ይገኛሉ። ለአብነትም ቀሲስ ስንታየሁ የኔ አባት ከስምንት ወር በላይ በእስር ላይ ይገኛል። በተያያዘ መረጃ አማራ ፋኖ በጎጃም አገው ምድር ክፍለ ጦር በአምስት ብርጌዶች አውደ ውጊያ አድርጓል። በአውደ ውጊያውም ጥላት ላይ ድል ተቀናጅተናል ሲል በተለያዩ የማህበራዊ ትስስር ገጾች ገልጸዋል። በአማራ ክልል ሁለት ሰዎች ላይ የዝንጀሮ ፈንጣጣ ቫይረስ መገኘቱ ተገለጸም። በአማራ ክልል የዝንጀሮ ፈንጣጣ ተላላፊ ቫይረስ በሽታ በመተማና በባህር ዳር ከተሞች ላይ በሁለት ሰዎች ላይ ናሙና ተወስዶ መረጋገጡን የአማራ ክልል የሕብረተሰብ ጤና ኢንስቲትዩት አስታውቋል። የተቋሙ ዋና ዳይሬክተር አቶ በላይ በዛብህ በሰጡት ጋዜጣዊ መግለጫም የዝንጀሮ ፈንጣጣ ቫይረስ የሚተላለፍ በሽታ መሆኑን ገልጸው፣ መተላለፊያ መንገዶችም የቅርብ ንክኪ ከበሽታው ጋር የሚኖር የእጅ መነካካት በሽተኛው የሚጠቀምባቸውን ቁሳቁሶች መጠቀምና የፊት ለፊት የትንፋሽ ግንኙነት ሲኖር ነው ብለዋል። አቶ በላይ በመግለጫቸው የዝንጀሮ ፈንጣጣ በሽታ ምልክቶቹ በሽተኛው ከተያዘ ከአምስት እስከ 21 ቀናቶች ውስጥ ምልክቶቹ የሚታዩ መሆኑንም ጠቅሰዋል። ምልክቶቹም ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ ህመም፣ የሰውነት እጥብጠጦች፣ ለመተንፈስ መቸገር እንዲሁም በሰውነት ክፍል ጎልተው የሚታዩ ሽፍታዎች እንደሆኑ ገልጸዋል። እነዚህ ምልክቶች የሚታዩበት ማንኛውም ግለሰብ በቶሎ በአቅራቢያው ከሚገኝ ጤና ተቋም በመሄድ ህክምና ማግኘት የሚችል መሆኑንም ገልጸዋል። የዝንጀሮ

ቀጥተኛ የሆኑ ግንኙነቶችን አለማድረግ፣ እጅን በሳሙና መታጠብ፣ በበሽታው የተያዘ ሰው የሚጠቀምባቸውን ቁሳቁሶች ባለመጠቀም መከላከል እንደሚቻልም ጠቁመዋል። በበሽታው በመተማ አንድ ሰው እንዲሁም በባህር ዳር አንድ ሰው በአጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውንም ኃላፊው ተናግረዋል። ኃላፊው አያይዞም የዝንጀሮ ፈንጣጣ በሽታ ተገቢው ጥንቃቄ ከተደረገ በቶሎ የሚድን በሽታ በመሆኑ ማህበረሰቡ ተገቢውን ጥንቃቄ በማድረግ የግል ንጽህናን በመጠበቅ ራስን ከበሽታው መከላከል ይገባልም ብለዋል። ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተገለጸም። በግብይት ጊዜ ከአስር ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብለዋል። አዲሱ የገቢ ግብር አዋጁ ሲጸድቅ ከአስር ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏል። ረቂቅ አዋጁ ላይ ሐሳብ ለማዋጣት ከተሳተፉ ባለሙያዎች መካከል የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው ብለዋል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ገንዘብ ለከፋዩ በወጭነት እንደማይያዝ ተገልጿል። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ ሀያ ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከአስር ሺህ ብር በላይ ያለው በወጭነት አይያዝም፣ ለተቀባዩ ደግሞ ከአስር ሺህ ብር በላይ ያለው ቀሪ ሀያ ሺህ ብር ያስቀጣዋል ተብሏል። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆንም ጠይቀዋል። ዶናልድ ትራምፕ በአምስት ሚሊዮን ዶላር ቋሚ አሜሪካ የመኖሪያ ፍቃድ የሚሰጠውን ጎልደን ካርድን አስጀመሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአምስት ሚሊዮን ዶላር ቋሚ አሜሪካ የመኖሪያ ፈቃድ ለሚያሰጠው ጎልድ ካርድ የፕሮግራም ማመልከቻዎችን መቀበል መጀመሩን አስታውቀዋል። ፕሬዚዳንቱ አመልካቾቹ ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበትን ድረገጽ ይፋ አድርገዋል። ድረገጹም ትራምፕ ካርድ ዶት ጆቪ እንደሚሰኝና የተጠባባቂዎች ዝርዝር መዝገባ መጀመሩንም ገልጸዋል። ትራምፕ ትሩዝ በተሰኘው ሶሻል ሚዲያ ላይ ባስተላለፉት መልእክትም በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደር የሌላት ታላቅ ሀገርና ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉም ብለዋል ትራምፕ ባለፈው የካቲቶር አስተዳደራቸው ለባለሀብት አመልካቾች የመኖሪያና የሥራ መብቶችን የሚያገኙበትን እንዲሁም ዜግነትን ለማግኘት መንገድ የሚከፍተውን ጎልደን ካርድ የተሰኘ ፕሮግራምን እንደሚያቀርብ ተናግረው ነበር። በዚህ መንገድ የሚመጡ ባለሀብቶች ስኬታማ ይሆናሉ፣ ብዙ ገንዘብ በማውጣትም ብዙ ግብር ይከፍላሉ፣ ለበርካታ ዜጎችም የስራ ዕድል ይፈጥራሉ ሲሉ በወቅቱ ተናግረዋል። የትራምፕ አስተዳደር ባለስልጣናት አዲሱ ፕሮግራም በአሜሪካ ቢያንስ 1.05 ሚሊዮን ዶላር ወይም በኢኮኖሚ በተጎዱ አካባቢዎች በ800 ሺህ ዶላር ኢንቨስት ለሚያደርጉ ስደተኞች ቋሚ የመኖሪያ ፈቃድ የሚያሰጠውን የኢ አምስት የኢንቨስተር ቪዛ ፕሮግራም ሊተካ እንደሚችልም ጠቁመዋል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።